ተከላካዮችን አሸባሪ ምሕረቱን የማያውቅ የግብ ቀበኛ ነው ይሉታል። የኢትዮጵያ እግር ኳስ ካያቸው ድንቅ ተጫዋቾች መካከል ስሙ በግንባር ቀደምትነት የሚጠቀስ ታላቅ ተጫዋች፣ ለሀገሩ ጉልበቱን ያርሳሳ ነው ይሉታል። ሙሉጌታ ከበደ ወለየው አንድ ቀን ጠዋት ሬዲዮ ሲከፍት የፖሊስ ፕሮግራሙ ወድ ነበር። ሙሉጌታ ከበደ የሴትዮዋን ወርቅ ወስዶ ባት ሄደ ከፒያሳ ምናምን አሉ። ደግሞ አጋጣሚ ካሊድ የሚባል ከሳውዲ አረቢያ የመጣው ነበር ጓደኛ። መኪና ይዘና ፍለጋ ሴትዮዋ ስንፈልግ አገኘናት። ሰላም ሰላም አለ። ሰላም እኔ ማነኝ አልኳት? ኧረ አላውቅም አለች። እሱ ካሊድ እባላለሁ ብሎ ተዋወቃት። ቁጭ አለ። ምንድን ነው ይሁን ሽዋላት ሙሉጌታ ከበደ ነው፣ ወርቅ ነው የወሰደው። ማታ አብረን አድረን ምናምን እኔ እኔ እኮ ገነቶት የለኝ ማን ነው ይሄን ያደርገው? ሙልጌታ እና ምን ወሰደብሽ? ወርቅ ያንገቴና ብለ ምናምን እና ፖሊሲ ፕሮግራም ተላልፏል። የኔ ጓደኛ ከሳውዲ የመጣው ወርቅ ይዟል። ባጋጣሚ ሰምቶ ነው ተዘጋጅተናል። ወርቁን ልስጥሽ፣ ይሄ ነው ሙልጌታ ጌታ ከበደ ራይ ሙሉ። ይሄማ፣ ይሄ አይደለም፣ ይሄ አይደለም፣ ሌላ እሱንም ይመስል ነው ወሰደብኛለች ያለች አወጣና፣ እንቺ ያውልሽ ወርቅ የወንድሜን ስም ስላጠፋሽ ግን እንደው ይቅርታ እግሬ ላይ ወደቀች። እንደው እና ያላደረኩትን ነገር በሬዲዮ በፖሊስ ፕሮግራም በምን በቃ ሙሉጌታ እንገና ተዘዛል ሰራ ምናምን ተብዬ። ስሙ ከአሸናፊነት ጋር የሚነሳው ሙሉጌታ ከበደ በኢትዮጵያ ብሔራዊ ቡድንና በቅዱስ ጊዮርጊስ ለበርካታ ዓመታት በመጫወት የሚታወቀው ሙሉጌታ ከበደ ወሎየው ባጋጠመው ሕመም ምክንያት በሕክምና ሲረዳ ቆይቶ ህይወቱ ማለፉ ተሰምቷል። የቀብር ስነ ስርዓቱም ኮልፌ በሚገኘው የሙስሊም መካነ መቃብር በዛሬው ዕለት የሚፈጸም መሆኑን ቤተሰቦቹ አሳውቀዋል። በ1970ና 80ዎቹ በኢትዮጵያ እግር ኳስ ውስጥ በኮከብነት ያበራው አንጋፋው ሙሉጌታ ከበደ በኢትዮጵያ እግር ኳስ እስካሁን ከታዩ ድንቅ ተጫዋቾች መካከል አንዱ ነበረ። ለመላው ቤተሰቦቹ እንዲሁም ለአድናቂዎቹ መጽናናት እንዲሆን እንመኛለን። በ ሺ አስራ ሁለት የአርቲስት ሀጫሎ ሆንዴሳን ግድያ ተከትሎ ሀገሪቱ ውስጥ የተነሳውን አለመረጋጋት ተያይዞ የተዘጋው የኦሮሞ ነጻነት ግንባር ኦነግ ዋና ቢሮ ከአራት አመት ከ11 ወራት ጊዜ በኋላ ለመጀመሪያ ጊዜ መከፈቱ ተሰምቷል። የፓርቲው ስነ ስርዓትና ቁጥጥር ኮሚቴ ሊቀመንበር አቶ አለማየው ድሮ የዚህ ዋና ቢሮ ከአምስት ዓመት በኋላ ለመጀመሪያ ጊዜ መከፈቱን ለፖለቲካ እንቅስቃሴዎቻቸው አዎንታዊ ሚና ያለው ብለውታል። እውነት ነው ተረክበናል። አሁን ወደ ስራ ለመግባት ቢሮችንን እያጸዳን ነው ያሉት አቶ አለማየሁ ለቢሮው ዳግም መከፈት አጋር የፖለቲካ ድርጅቶች ላሏቸውና ለኢትዮጵያ ብሔራዊ ምርጫ ቦርድ ምስጋናቸውንም አቅርበዋል። ኦነግ ባለፈው በ2013 ዓ ም ኢትዮጵያ ውስጥ በተካሄደው አምስተኛው ብሔራዊ ምርጫ ላይ የአመራሮቹና አባላቱ እስር እንዲሁም የቢሮዎቹ መዘጋት እንደ ምክንያት ተጠቅሶ ሳይሳተፍ ቀርቷል። አሁን ዋና ቢሮው የኢትዮጵያ ብሔራዊ ምርጫ ቦርድ በሚቀጥለው ዓመት ብሔራዊ ምርጫን ለማካሄድ ማቀዱን ባሳወቀበት ወቅት መከፈቱ ፓርቲው ስለ ቀጣይ ስድስተኛ ብሔራዊ ምርጫ ተሳትፎ እንዲያደርግ ምን ያህል ይረዳው ይሆን በሚል የተጠየቁት የፓርቲው ስነ ስርዓትና ቁጥጥር ኮሚቴ ሊቀመንበር አቶ አለማየሁ ድሮ ጅማሮውን በመልካም ጎኑ እንደሚመለከቱት በመግለጽ ጽፈት ቤቶች የነበሩበትን በየዞናቸውና ወረዳዎች በመሆኑ ሁሉም ተከፍተው ነጻ እንቅስቃሴ መኖር አለበት በማለት ለዚያም መሟላት አለባቸው ያሏቸውን ቅድመ ሁኔታዎችን አስቀምጠዋል። ላለፉት አምስት ዓመታት በቢሮ መዘጋት ምክንያት ምንም አይነት የፖለቲካ እንቅስቃሴ ከማድረግ ተገድቶ መቆየቱንም ያመላከተው ኦነግ አሁን የዋናው ቢሮ መከፈት ለሌሎች ቅርንጫፍ ጽፈት ቤቶች መከፈት መንገድ ሊከፍት እንደሚችል አሳውቀዋል። አቶ አለማየሁ በ2012 ዓ ም ዋናው ቢሮ ሲከፈት በፓርቲው አመራሮች መካከል ተፈጥሮ የነበረውን አለመግባባትና ክፍፍል ምክንያት ሆኖ ቆይቶ እንደሆነም ተጠይቀው ያ አንድ ምክንያት ሊሆን እንደሚችል ጠቁመው፣ ቢሮው ግን ከዚህም በፊት ተዘግቶ እንደነበር አስታውሰዋል። ለአመታት ተዘግቶ የቆየው አዲስ አበባ ጉለሌ አካባቢ የሚገኘው የኦሮሞ ነፃነት ግንባር ኦነግ ዋና ቢሮ ፓርቲው ኢትዮጵያ ውስጥ በ2010 ዓ.ም የመጣውን መንግስታዊ ለውጥ ተከትሎ ከትጥቅ ትግል ወደ ሰላማዊ የፖለቲካ እንቅስቃሴ መመለሱን ተከትሎ ከረጅም ጊዜ በኋላ ተከፍቶ ስራ ጀምሮ እንደነበርም ይታወሳል። በኬንያ ግዙፍ የሆነው ኬቢሲ ባንክ ኢትዮጵያ ውስጥ ለመስራት የሚገባ የመጀመሪያ የውጭ ባንክ እንደሆነ ተሰምቷል። ሪፖርተር ከኢትዮጵያ ብሔራዊ ባንክ ምንጮች ያገኘውን መረጃ እንደሚያሳየው ኬቢሲ ባንክ ወደ ኢትዮጵያ ገብቶ ለመስራት መሟላት ያለበትን ጉዳዮች ላይ ውይይት እየተደረገ መሆኑን አሳውቀዋል። በቅርቡ ስራውን ለመጀመር የሚያስችል እንቅስቃሴ ማድረግ እንደሚጀምሩም ምንጮቹ ገልጸዋል። ኬቢሲ ባንክ የኢትዮጵያን የፋይናንስ ዘርፍ ውስጥ ይገባሉ ተብሎ ከሚጠበቁ የውጭ ባንኮች የመጀመሪያ እንደሚሆን መረጃው ያሳያል። ብሔራዊ ባንክ ከኬቢሲ ባንክ ከፍተኛ የማኔጅመንት አባላት ከዋና ስራ አስፈጻሚው እንዲሁም ከቦርድ አባላቱ ጋር ውይይት ማካሄዱን በማህበራዊ ትስስር ገጹ አጋርቷል። በዚህም መሰረት ባንኩ ኢትዮጵያ ለመግባት ዝግጁ ነው ተብሏል። ብሔራዊ ባንክ ሚያዝያ 7 እና ሚያዝያ 8 ቀን 2017 ዓ ም ለሁለት ቀናት በተካሄደ የኢትዮጵያ የፋይናንስ ፎረም ላይ ኬቢሲ ባንክ በኢትዮጵያ ስራ ለመጀመር ፍላጎት እንዳለው መግለጹ ይታወሳል። የህዝብ ተወካዮች ምክር ቤት ታሳ 8 ቀን 2017 ዓ.ም ያጸደቀውን የውጪ ባንኮች ወደ ኢትዮጵያ ገበያ እንዲገቡ የሚፈቅደውን የባንክ ስራ አዋጅ ማንኛውም የውጪ ባንክ ከብሔራዊ ባንክ የጽሁፍ ፍቃድ ሳያገኝ ኢትዮጵያ ውስጥ ቅርንጫፍ ወይም ንዑስ ቅርንጫፍ መክፈትም ሆነ የተከፈተ መዝጋት እንደማይቻል ደንግጓል። በተጨማሪም አዋጁ ማንኛውም ባንክ በከፊልም ሆነ ሙሉ በሙሉ በባለቤትነት የሚይዘው ቅርንጫፍ ባንክ ወይም ደግሞ እንደራሴ ቢሮ እንዲከፍት የሚፈቅድ ሲሆን በአንድ ሀገር ውስጥ ባንክ የሚኖረው የአክሲዮን ድርሻ ከባንኩ አጠቃላይ የተከፈተ ካፒታል ከ49 በመቶ መብለጥ አይችልም ይላል። የኬቢሲ ባንክ ዋና ስራ አስፈጻሚ ሚስተር ፖል ሩሶ ማክሰኞ ሰኔ 3 2017 ዓ ም ለፈርስት አፍሪካ በሰጡት ቃለ ምልልስ ባንኩ ኢትዮጵያ ውስጥ ገብቶ ለመስራት እየተንቀሳቀሰ መሆኑን አሳውቀዋል። ምንም እንኳን የውጭ ባንኮች በአንድ የሀገር ውስጥ ባንክ የሚይዙትን የአክሲዮን ድርሻ ከባንኩ አጠቃላይ ካፒታል ከ49 በመቶ በላይ መሆን እንደማይችል ቢደነግግም በተከፈተው እድል መስራት እንደሚፈልጉ ዋና ስራ አስፈጻሚው ተናግረዋል። ሙሉ በሙሉ እድሎችን ከማጣት ይልቅ አንዳንድ ገደቦች ባሉበትና ከፍተኛ አቅም ባለው ገበያ ውስጥ መገኘት የተሻለ ነው ሲሉም ተደምጠዋል። በአሁኑ ጊዜ ባንኩ ሕግጋትን እየተመለከተ ከተቆጣጣሪ አካላት ጋር ውይይቶችን እያደረገና ከሕግጋቱ ጋር የሚስማማ ስትራቴጂ እያዘጋጀ መሆኑንም አክለው ጠቁመዋል። ለዕለቱ የማለዳ መረጃዎቻችን ይህን ይመስላሉ። በሌላ መረጃ ተመልሰን እንገናኛለን። አይቲቪ ላይ ነበራችሁ። በያላችሁበት መልካም ቀን